እኛ ደጋባት ባለጸጋ የእርሻ መሬታቸውን ለቅዱስ ሚካኤል ሰጥተው ገና ከመነሻው በሳጠራ ተከልሎ በጤፍ ቃርሚያ ላይ የተመሰረተው ባለ ብዙ ተአምር፣ የብዙዎችን በአባሽ ቅዱስ ሚካኤል በአባቶች ታጅቦ በአባ መምሪ ፍሳቤት ሲያድር የነበረው ጽላት ያሳደገን መልአክ መጀመሪያው የቅዱስ ሚካኤል ቤተ ክርስቲያን በ1986 ዓ ም ጭራ ስር በአቶ ቁምላቸው በአባቶችና በምእመናን ትብብር ተሰራ። አቤት ጊዜ ሩጫው ስንት ታሪክ አለ! ስንቶች ለሚካኤል እጃቸውን ዘረጉ። ቅዱስ ሚካኤል በስንቶች ደረሰ። በምዕመን መብዛት ጥያቄና በርካታ አገልግሎቶችን እንዲሰጥ ታስቦ የሚሰራው አዲሱ ህንጻ ቤተክርስቲያን አሁን ሊጠናቀቅ ውስን ስራዎች ቀርተውታል። እርሶም የመጨረሻው የፍጻሜ ስራ ላይ በሚችሉት አቅም ድጋፍ ያለ የቅዱስ ሚካኤልን ቤተ ክርስቲያን ጨርሰን ጽላቱን ወደ አዲሱ ቤተ ክርስቲያን እናስገባ። የሴሚሲ ደብረ ጽባ ቅዱስ ሚካኤል ህንፃ ቤተ ክርስቲያን ለመጨረስ የቀረን ጠጠር አለ። እርሶ የቀረውን ጠጠር በማቀበል የበረከቱ ተሳታፊ ይሁኑ። ሳጠራው ቅዱስ ሚካኤል የአልታድ መንደር ወጣቶችና ጎልማሶች መንፈሳዊ ኅብረት